ዛሬ ደግሞ በጣም ቆንጆ እና ጣፋጭ የሆነ ዶሮ ባልጫ ነው የማሳያችሁ። አረቦቹ በነገራችን ላይ እንዳይነት ዶሮ ይሰራሉ። አይታችሁ ከሆነ አጥንት የሌለው ማለት ነው። እና ብዙ ጊዜ አረቦቹ ሲሰሩ ብዙ ቅመም ምናምን ስለሚጨማምሩበት እኛ አይመቸንም። ስለዚህ እኔ አሁን በራሴ ነው የምሰራው ማለት ነው። ባልጫ አድርጌ በቲማቲም እና በሽንኩርት በነጭ ሽንኩርት አድርጌ ነው የምሰራው ማለት ነው። እናንተ ብቻ ቪዲዮውን እስከ መጨረሻ ማየት ነው። በተለይ በተለይ ማዳም ቤት የምትሰሩት ለራሳችሁ እንዴት ቀለል አድርጋችሁ እንደምትሰሩ ነው ማሳያችሁ ማለት ነው። ቪዲዮውን እስከ መጨረሻው ተመልከቱት፣ አበረታቱኝ ማለት ነው። አሁን ቲማቲሜን እጨምራለሁ። ሽንኩርቴን በደንብ አርጌ እንደምታወጥብስ አድርጌዋለሁ። እንደምታወኝ እንግዲህ እዚህ ጋ ቲማቲሜን ጨምሬያለሁ ማለት ነው። ከዛ በቀጣይ ነጭ ሽንኩርቴን እጨምራለሁ። የራስ ነጭ ሽንኩርት ነው የምጨምረው ማለት ነው። እዚህ ጋር ደግሞ እንደምታወት ዶሮዬ ታጥቦ ተዘጋጅቷል። እንደምታወት እዚህ ጋር ማጅ አለችን፣ የዶሮ ማጅ ናት። እዚህ ጋር ነጭ ሽንኩርት አለኝ ው ጨምርበታለሁ። ሽንኩርቴ እንደምታወት እንግዲህ በደንብ እያቁላለሁ ነው ማለት ነው። ሽንኩርቴና ቲማቲም አሁን እንግዲህ ነጭ ሽንኩርቴን ጨፍጭቄ በነገራችን ላይ እኔ ምንም ቅመም አላረግበትም። ምክንያቱም ቅመም ጨጓራን እየረበሸኝ ስላስቸገረ ቅመም አልጨምርም። እዚህ ጋር ደግሞ የሞቀው አለኝ ስለዚህ፣ እንደምታወቅ በቃ